አሰላሙ አለይኩም ወረህመቱላሂ በበረካቱ። ውዶቼ እንዴት ናችሁ? ደህና ናችሁ? ዛሬ ልጆቼ ጋር ልንገባበዝ ነው። ወልጄ ከተኛው በኋላ ሳይሆን ከዛም በፊት ጀምሮ ከግብዣ አርቀዋል እና እስኪ ወጣ አድርጌ ላዝናናቸው ብዬ ነው። ውሏችን እናሳያቸዋለን። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አብራችሁ ኑ ነው ሲሪየስ እንተያይዘን ወደ ፒያሳ ሄደን አዲስ የተከፈተ ቤት ነው እንደምታዩት፣ በጣም የሚያምር ጁስ የተለያየ ነገር ያለበት ቤት ነው። ግን ያው የተቀመጥንበት ቦታ ይህ ባለጊ ወንበር የሚባለው ጋር ነበር። ቤቱ በጣም ሙሉ ስለነበር፣ ቦታ ስላልነበር እዚህ ነበር የተቀመጥነው። ሂራ ወደቀች። በጣም ነበር ያሳዘነችኝ። እና ያው ቦታ እንዲቀይሩን ነገር ናቸው ለልጆቹ እንዲመቼ ብዬ ያረግ ይሄ በእግር ነው እንዴ መጣው? እና አ እና አዩ እንዴት ነው ሂራ፣ እንዴት ነው ማይ የምግብ እንትን እያነበብክ ነው? ምንድነው እንዴት ይመስላል? አሰላሙ አለይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ የረምላለማስ ተከታታዮች፣ ዛሬ እነ ሂራ ልጋብዛቸው ከተማ ገብተናል። ምፋ ያለ ቤት ነው ይዛቸው የመጣሁት አዲስ የተከፈተ ከቤት ይባላል። እስኪ እንግዲህ ቆንጆ ነገር ይሰጡናል ብለን ተስፋ እናደርጋለን። እስከ ያስተካከለ ነው። መሀመድ በነገራችን ላይ ለምን ትጨናነቃለሽ? አይሸረተትም እኮ እንዴት ነው ቤቱ? አሁን የተቀመጣችበት ታመቻቸው። ቤቱ በጣም ነበረ የሚያምረው። ማሻአላህ፣ በአበባ በዲኮር በቃ ድምቅ በቅ አድርገውታል። ልጆቹ በጣም ነበረ ቤቱን የወደዱት እና የእኛን ቤት እንደዚህ ማድረግ እንችላለን አደል እያሉ ነበረ። አንድ አበባ የገባበትን ወገ ያውቁ አምስት የለሽ ሺ ብር ጌታ ይላል አጎቴ። እናላች እዚ ጋር ልጆቹ እንዴት ነው ወደዳችሁት ወይ ምናምን አልኳቸው፣ አዘዙ። ከዛ በኋላ ያው ሂራና ማሂ ፍሩት ፓንች፣ እኛም ጁስ በቸኮላት እኔ ማዘዝኩኝ ፍሩት ሼክ። ከዛ በኋላ ያው ሀቢብን ደውለንለት ነበርና ብለን እናንተ ተዝናኑ ፏ በሉ እና ማታ ወደ ቤት ልትመለሱ ትል ደውሉልኝ እኔ ጋር አብረን እንሄዳለን ብሎን ስለነበረ እንግዲህ ምንም ማድረግ አልቻልንም፣ ትተነው ቁጫልን። እዚህ ጋር ያዘዙት መጣላቸው። ይሄ ሂራና የማሂ ነው፣ የእኛ ገና አልመጣም። የሁላችንም አንድ ላይ ይምጣ አለን፣ ለካሜራ እንዲያመችን ብለን ማለት ነው። ያው እነሱን እንትናልኩኝ አሁን እዚህ ጋር የሁላችንም በአንድ ላይ መጣለን። መጠቀም ጀመር ነው ማለት ነው።

እዚህ ጋር እንግዲህ እንደምታዩት ሁላችንም ያዘዝነው መጣልን፣ ተጠቀምን። ያው ሰዓቱ እየመሸ ስለሆነ ሂሳብ አልናቸው። ያው ትንሽ ቤቱ ግርግር ስላለ የደሴ ሰው ወረተኛ ነው፣ አዲስ ቤት ሲያዩ ግልብጥ ብሎ ነው የሚሄዱት እና በጣም ሰው ግርግር ነበር። ቤቱም ያምራል፣ በእርግጥ ደስ ይላል። ከፈልን፣ ወጣን። እንደምታዩት ሀቢብ እዚህ ጋር እየጠበቀን ነበር፣ እዛው ስራ ቦታ በር ላይ ሆኖ ልጆቹ ሄዱ እሱ ጋር ሂራ ደግሞ ላይ እያስቀመጥ ነው እቃ ነበር ያንን ከሱቅ ልታመጣ ሄደች። በልጆች ጋር እስኪ ፎቶ ተነሳ ፎቶ ላንሳ ምናምን አልኩት። እኔ ቪዲዮ ነው የምቀርጽ፣ ያው ፎቶ ነው ስላልኩት ነው የቆመው እንጂ ቪዲዮ ነው ብለው እሺ ስለማይለኝ እንደዚህ አድርጌ እንግዲህ ቪዲዮ ቀረጽኳቸው ማለት ነው። እንደምታዩት መሐመድ በቃ ሀቢቢ ሊያክል ትንሽ ነው የቀረው። ገና በአስራ ሶስተኛ አመቱ ይህን ያክል ረዝሟል። ሂራ አስር አመቱ ሆኗታል። ማይሄ እንግዲህ ሰባት ሸራ አርፎ ሌላ ሰው መስሏል። አዩ ደግሞ አራት ማለት ነው። ከዛ በኋላ ልጆቹን ይዞ ወደ ቤታችን ሄድን ማለት ነው። አንዳንድ ነገር ለቤት ልጆች ቤት ላሉት አጥቅሰን